ሰላም ሰላም እንዴት ናችሁ? ዛሬ ደግሞ የእርድ ሻት አሰራር እንዴት እንደምሰራና እንዴት እንደምጠቀመው አሳያችኋለሁ። እያንዳንዱን ስቴፕ አይታችሁ ከሰራችሁት እናንተን በጣም ትጠቀማላችሁ። ሌስቀ ምክንያቱም ዝንጅብሉን በዚህ ሁኔታ አዘጋጅቻለሁ። ዝንጅብል እርዳችንና ነጭሽን ነጭ ሽንኩርት እንደዚ አዘጋጅቻለሁ። ለዚህ ግባት የሚያስፈልገን ጀስት ቁንዶ በርበሬ ብቻ ነው። እሱንም ደግሞ እየፈጨን ያለ ማለት ነው እርድ እንግዲህ በጣም ብዙ የተለያዩ ጥቅሞች አሉት። ለጸረ ኢንፌክሽን፣ ለመገጣጠሚያ ችግር ላለባቸው ሰዎች መፍትሄ ይሆናል። እንደገና ለአይምሮ ጤና፣ ለመርሳት ችግር ላለብን ሰዎች፣ ለስኳር በሽታ ቢኮዝ ለስኳር በሽታ ኢንሱሊናችንን ይቀንስልናል ማለት ነው። ለደም ብዛት በሽታም ላለብን ሰዎች ምን ያደርጋል? የደም ቱቦችንን ነው የሚከፋፈትል ልክ የደም ቱቦችን ደግሞ ሲከፋፈት የደም ስራችን ኦልሬዲ መስራት ይጀምራልና ደም ብዛትን የመቀነስ አቅም አለው። የምን እኔ በእኔ በራሴም ስላየሁት ነው። ሁለተኛ ደግሞ ለኮለስትሮል ራሱ ኮለስትሮል፣ አሁን ይሄ የደም መርጋት ማለት ደም ስራችን ውስጥ ያለ ደም አደለ፣ እንትን የሚያደርገው ፋት አደለ። ስለዚህ እሱን የማቅለጥ አቅም አለው እና በጣም እርድ እኔ በጣም በጣም በጣም ነው የተጠቀምኩበት። በዛ ላይ ደግሞ ለእንቅልፍ እንቅልፍ እራሱ ማታ ማታ ከፈጨሁት በኋላ ማታ ልክ እንደ ሻይ አርጌ ትጠቀመዋለሁና ነጥ ያለ እንቅልፍ እንዲወስዳችሁ ነው የሚያደርገው። እንደገና ለልብ ጤናም ይጠቅማል። ቢኮዝ እነዚህ ውስጣችን የሚዘጋጉት ነገሮች ናቸው፣ ብዙ ነገሮቻችንን የሚዘጋጉት ለስኳርም፣ ለደም ብዛትም፣ ለኮሌስትሮልም። እነዚህ ሶስቱ ነገሮች እንግዲህ አንድ ላይ ተዛማጅ ናቸው፣ ተቀላቅለው ነው እና አንድ ላይ የሚመጡት። ይሄ ሁሉ ነገራችንን ነው የሚከፋፍተው። እና እርድ በጣም በጣም ብዙ ጥቅም አለው እና። ወስዳችሁ ብትሞክሩት በጣም አሪፍ ነው። ግን አሁንም እንደነገርኳችሁ ምንም ነገር ከመጠቀማችሁ በፊት ይሄ ይሄ ነገር ለኛ ይሆናል አይሆን የሚለውን አንደኛ ከዶክተራችሁ ጋር ተነጋገሩ። ሁለተኛ ነገር ደግሞ ጎገልን ገብታችሁ ከምትወስዱት መድኃኒት ጋር ይሄን ነገር በወስድ እንዴት ነው የሚለውን ነገር በደንብ አጥኑ። ከዛ ውጭ ግን በጣም የሚገርም ጥቅም ነው ያለው እርድ። እርድ በጣም የሚገርም ጠቃሚ ነው ለቆዳ ጤንነት፣ እንደገና ፊታችንን ራሱ ብንቀባው በጣም አሪፍ ነው። በማር ተቀላቅሎ ፊታችንን ብንቀባው አሪፍ ነው እና እኔ ራሴን እያደስኩ ስለሆነ ያለሁት አብረን ሁላችንም ራሳችንን አንድ ላይ እናድስ ብዬ ነው። በጣም ለእኔ ጠቀመኝ። ነው ምነግራቸው ያሉት እንግዲህ በዚህ እንትን የሚያስፈልገን በዚህ እርድ የሚያስፈልገን ጀስ ነጭ ሽንኩርትና ጅንጅ በል ብላክ ፔፐር ነው የሚያስፈልገን። ይኸው ብላክ ፔፐሩን ደግሞ የተወሰነ አንድ ማንኪያ ነው የሚጨምርበት፣ አንድ ማንኪያ ጨምሬ አንድ ላይ አዋህዳለ ማለት ነው። ለምን አክቲቭ እንዲሆን ነው የሚረዳ። እኔ 97 ኪሎ ነበርኩኝና በጣም በሚገርማቸው ሁኔታ 27 ኪሎ ነው የቀነስኩትና ምንድነው እንደዚህ በማዘጋጃቸው ነገሮች እራሴን በመንከባከብ ነው የቀነስኩት። ሁላችንም ማድረግ እንችላለን እና ከዚህ በኋላ በኋላ አስር ኪሎ የመቀነስ እቅድ ስላለኝ እንግዲህ ተያይዘን አብረን እንቀንሳለን። በጣም እንደምትወዱት እርግጠኛ ነኝ። እንደዛ ነው። ሰብስክራይ ማድረግ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። እናንተ ደግሞ የምታውቋቸውን ነገሮች ደግሞ እንደዚሁ ኮመንት ላይ ያስቀምጡልኝ። አብረን ደግሞ እኔም ደግሞ ከእናንተ ብዙ መማር ስለምፈልግ አብረን እንማማራለን ማለት ነው እንግዲህ ሌስ በሚቀጥለው ደግሞ ግሪን ጁስ ስለሰራሁኝ ያንን ግሪን ጁስ ደግሞ እንዴት አድርገን እንደምንሰራው አሳያችኋለሁ። እናንተም ደግሞ ሰብስክራይብ በማድረግ ግን ናግዙኝ። እንግዲህ ተጋግዘን ውፍረታችንን እንቀንሳለን ማለት ነው። ቦርጫችንን ምናምን አስተካክለን ጥሩ እናት እንሆናለን ማለት ነው እና በጣም ብዙ ነገር ብዙ የተጠቀምኩበት ነገር ነው ና እናንተ ብዙ ስለሚጠቅማችሁ በደንብ አይታችሁ በደንብ ስሎት እና ተጠቀሙላችኋለሁኝ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉልኝ፣ ኮመንት ስጥኝ። የጎደለ ነገር ካለ ደቡ እንደዚህ ነው እንደዚህ ነው ብላችሁ እናንተም ደግሞ አስተምኝ፣ እኔም ከእናንተ መማር ስለምፈልግ ኮመንት አድርጉልኝ። እኔ መማር አለሁኝ። ማስተካከል ያለብኝም ነገር ካለ ነገሩኝ፣ ያስተካከላለሁኝ። አብረን ተያይዘን እንግዲህ እየተማማረን እንቀንሳለን ማለት ነው፣ ጤነኛ እንሆናለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጎ ሼር አድርጎ አመሰግናለሁ። አድርገን ከጨረስን በኋላ እኔ በእንደዚህ ነው የማስቀምጣቸው ማለት ነው። አንዳንድ ጊዜ አልጠጣቸውም። ይሄ ለሁለት ለሁለት ጊዜ ሻት ነው። ለምን እቃው ትልቅ ስለሆነ ማለት ነው። ከቻልን ግን በስኒ ራሱ አድርገን፣ እንደዚህ ራሱ አድርገን፣ በሌላም እቃ አስቀምጠን የተወሰነ አንድ ስኒ አደርገን፣ በሙቅ ውሃ ጠዋት፣ ለብ ባለ ውሃ ሎሚ አድርገን ራሱ ብንጠቀመው በጣም በጣም በጣም በጣም በጣም የሚጠቅማችሁ ነገር ነው እና ይሰራውላችሁ በጣም እዩት በጣም ተወዱታላችሁ እዛን ከጨረስን በኋላ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው ይሁላችሁ እንግዲህ ለስድስት ቀን ሰርቻለሁ ማለት ነው እስከ ቅዳሜ የቻልኩ ቀን ሙሉን ጠጣዋለሁ ያልቻልኩ ቀን ግን በሙቆሃ አድርጌ በጣም የቀዘቀዘቅ ያለውን አድርጌ ይጠቀመዋሉ ማለት ነው። በጣም የምትጠቀሙት የተዘጋጋ ለኮሌስትሮል በጣም አሪፍ ነው። ለደም ብዛት በጣም አሪፍ ነው። ለስኳር በጣም አሪፍ ነው። የተዘጋጉ ነገሮቻችን ስለሚከፋፍሉ በጣም አሪፍ ነው። በዚህ ሁኔታ አደርገዋለሁ ማለት ነው። እዚህ ጋር ደግሞ ያስቀመጥኩት አለ አይደለ? የፈጨል ማለት ነው። እሱም ደግሞ ምንድን ነው የማደርገው በዚህ መልኩ እዚህ ውስጥ አስቀምጠዋለሁ የፍሪጅ ማድረቂያ ውስጥ አስቀምጠውና ሻይ መጠጣ ስፈልግ እያወጣሁኝ አንዳንዱን እያወጣሁኝ ሻይ ፍልቼ ጠጣዋለሁ ማለት ነው። በዛ ነው ማደርገው ምን የሚደፋ ነገር የለም ማለት ነው።